የዛሬውማ የተለየ ነው። ምንድነው ብቻ የአናጋ ጉዳይ እንዲሆን የሁሉ ፌስታ ውስጥ የከተታችሁ። ለስራ ሐዋሳ ሄጄ ነበረ። አሁን እየመጣው ነው ብሎ ደውሏት፣ ያው ቀኑን ሙሉ ስትፈነጥዝለን ነው ያለችው። በዛም ግን ለአናጋ ያላትን ስሜት አወቅያለሁ። ሄ ጉጉዬ ወየኔ ማር ምን ላይ ሰው ነው ትላላችሁ እንዴ? ቆይ አሁን እየመጣው ነው ብሎኛል አላልሽም እንዴ? ምን ተገኝቶ ነው? ቆይ አሁን የቀረው አሁንስ የሱ ነገር በቃ። ድሮም እኮ የእሱ ነገር እንደማይሆንልኝ አውቃለሁ። ድንገት የፈንጠዝያ ሶሲ አንተስ ዝሆን ላይክ ላይ ፈንጭብክ። ቆይ ግን አንተ እኔም በልብ ድካም ጸጥ ማድረግ ነው። ዳለማክ ናርዲ ብቻቸውን ተዋቸው። ነመጣኔ እናንች ሱሲ የልጅሽ አባት አልናፈቀሽ አትሰሚም? ሶሲ በአሁኑስ አትመለስም ብዬ ተስፋ ቆርጬ ነበር። ሶሲ ቀብዴን ሳልቀበልማ የትም አልሄድም። ቆይ እሺ፣ ቢያንስ ስትሄድ ሄጃለሁ አትለኝም ነው? ወይስ ለአንተ መሄድ ሰርፕራይዝ ነው? ሶሲ ለእሱ ትልቅ ይቅርታ ጠይቃለሁ። እኔ እኮ ዝሆን የሚያክል ጥፋት ታጠፋና ቁንጫ የምታክል ይቅርታ ስጠይቀኝ ነው የሚገርመኝ። አንቺ እንዲህ እንዲ። ሶሲ ዝም ብለህ ቁጫ ትበላለሽ እና እኔ ተነስተህ ከየትም ዙር ብያሃለሁ። ይኸውልሽ ሶሲ ስራ ሳጣ እኮ ያክስቴ ልጅ ደወለልኝ፣ ናዛሳ እናጥምዳልኝ ከዛ በኋላ እዚህ ከምቀመጥ ከመቀመጥ ብዬ ሄጂ አሳ ላጥምድ ሄድኩ አሳ ማጥመድ ለአንተ አይጥ እንደ ማጥመድ ቀላል ነው አይደል የውልሽ ሱስዬ አሳ እያጥመድን ነበረ ከአክስቴ ልጅ ጋር አሳ እያጥመድን እያለ ጀልባው ድንገት ተሰበረ ከዛ በኋላ ሁለተኛ አይን ላይ አልፈልግም ብሎ አባር ድሮስ ይህን የሚያህል ሰውነትን አሳርፈህበት ላይ ይሰበር ነው ሱስዬ የጀልባው መሰበር የውልሽ ምክንያት ወለልኝ እንጂ አንቺና ልጄ በጣም ናፍቃችን ነበር ገና ሳይወለድ ናፈቀክ ጥሩ ለውጥ ነው። እመኝ ሱዚ፣ እውነት እመኝኝ። ነው የሚልሽ ይሄ ልጅ። እውልሽ በእኔ ነው የሚወጣው። እዴ፣ ግዴለህም፣ በእኔ ይውጣ። ዘጠኝ ወር ሙሉ ተሸክሜው እንዴት በአንተ በኩል ይውጣ? ግዴለም፣ በእኔ ይውጣ። አሁን ምግብ በልተዋል ወይስ ሶሲ? ከምግቡ ይልቅ አንቺ ነሽ የራብሽ። ነይ እስኪ ሱዚ ልብላሽ። ነይ እስኪ ውዴት፣ እስቲ ቀስ። ከነ ልጅ ልትጠኝ ነው እንዴ? ምን ችግር አለ? ይበቃቸዋል ጣ። የባህል ሐኪም ዋጋ አልገባም ብሎ ሲያስቸግርኝ የራስህ ጉዳይ ብዬሽ ቤት አድርሾ መጣ። ወይ ጌዲ እንደዚህ ፈሪ ሆኗል። ይህ ችግር ግን እያደረ የተፈጠረበት ይመስለኛል። እኔ ጌዲ ሆነን ሳውቀው እንደዚህ አይነት ፈሪ እና ቡቅቧቅ አልነበረ። ማን ያውቃል? የሰው ባህሪ እኮ ቀስ እያለ ነው የሚወጣው። ሄለን ግን በጣም እያሳዘነችኝ ነው ጌዲ አያሳዝንም ልትረደው እኮ ያላረገችው ጥረት አልነበረም እስኪ ደግሞ የሆነ ጎበዝ ሐኪም አለ ብለውኛል ምን እሱ ሀኪም ቤት ውስጥ የጽዳ ሰራተኛ እንኳን ካየ ዘሎ መፈርጠጥ ነው ስራው እስኪ ባክ የተቻለን ሁሉ አድርገን ደስተኛ እናድርጋቸው የእነሱ ሲ እንደሆነ አንዴ መስመር ይዞልናል ደሞ ሳልነግርክ የሆነ ነገር እያሰብኩኝ ነበረ ደሞ ምን አስብሽ ሶሲ በጣም ተጨንቃለች በተለይ ደግሞ የቤተሰቦቿ ነገር በጣም አስጨንቋታል እና የሆነች ቀለል ያለ ነገር አዘጋጅተም ቀለበት ብናደርግላት ብዬ እያሰብኩ ነበር። ናርዲ ምን ሆነሻል? ያን ያህል ገንዘብ እንደሌለን የለን እያወቅሽ ለልጃችን እንኳን ምን ያህል ገንዘብ እንዳወጣን ታውቅ የለ እንዴ። መቼም እንደዚህ ጭንቀት ላይ እያሉ እነጌዲን ድጋሚ ማስጨነቅ አንችልም እንዴ። ረሳሁ እንዴ በረከት፣ ሶሲኮ ያለ ደሞዝ እኮ በጣም ብዙ ጊዜ እኮ አገልግለናለች። እኔ ግን አሁንም አናደርግላት አይደለም ያልኩት፣ ጊዜው አሁን አይደለም ነው ያልኩት። እሺ በቃ እንተኛ። እኔ ምለው የስስቴ ክፍል ተዘጋጀ አልተባለም ነበር እንዴ? ያለን አንድ ትርፍ ክፍል የእንግዳው ክፍል ነበረ። እሱን ደግሞ እነሱ ሲ እንዲያርፉበት ወስኛለሁ። ሰርቪሱን አናገው የተከራየው መስሉኝ እሱን ለሌላ ሰው ላከራየው ወስኛለሁ። በዛውም ተጨማሪ ገቢም ይሆነናል። ምን ነው ያናገው? እዚህ ቤት መሆን ነው የደበረክ? እረ አልደበረኝም፣ ግን በቃ ሁሌ እንደዚህ ተራርቀልንተኛል። አንተ ሰውዬ ግን ሰሞኑን መኝታ ማለት አብዝተሃል፣ በሰላም ነው? ምን ላድርግ ብለሽ ነው? አዲስ እረኛ በጋ ያስተኛል አይደል ተረቱ? አሁንማ እኮ ጭራሽ እንደ ጎረምሳ እያደረገ ነው አርጅታል እያልሽ ነው? ስጋ ይዞ ነው እንጂ አንድ ፍሬ ልጅኝሽ አይሻልም። አንድ ጥሬ ምን አለበት አባይ ብተኛ ወይ ካልሆነ ሶፋ ላይ። ኧረ እዚሁ ይሻለኛል። እንዴ ሶፋ ላይ እዚሁ ተኛለሁ። የኔ ንግሥቶች ተኙ፣ በቃ እዚሁ እንተኛለን። ሰላም፣ መጣሽ። መንገዱ አልከበደሽ ነበር? ደህና ነኝ። እናንተ እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። ምንም፣ እንዴት ነው ወይስ? አይ፣ ሄጄ ነው ልጅ በእውነት እንዴት ናፍቃሄ ነበር። ቆይ መቼ መጥተሽ? ጠዋት ነው የመጣሁት። አታስብ ምራቴ ኤርፖርት ድረስ መታ ተቀብላኛለች። ስልክ ስደውልልህ እኮ አታነሳ እንዴ? እማዬ መች ቴክስት አታደርግልኝ? ምናልባት ስልክህን አላየሁ ይሆናል እንጂ ቴክስትም አድርጌልህ ነበር እንዴ? አሁ ግን አላየሁትም። እማዬ ግን እኮ ለእኔ መደወል ትችል ነበር። እንደ ድሮ እኮ አንተን ሰርፕራይዝ ማድረግ ፈልጌ ነበር ግን በትንሹም ቢሆን ተሳክቶልኛል። አየሸዋል እንዴት እንደደነገጠው። እማ በሰ ምግዳ አመጣጥሽ። በቃ ጌዲ ከመጣ ምግቡ ላቀራር አይሻልም? ስለ እኔ ያመጣ ሆና። ሁለታችሁ ምን ሆናችኋል? ምንም። ደግሞ ምን ተፈጥራለች? ምን ነው ቀድመ እሷን ለመውቀስ ተጣደፍክ? ችግር አለ እንዴ? አረ የለም። እና መልስ ለመስጠት ምን አጓተተ? ይልቅ ለምን መጣሽ እንዴ ሰውየው ይው ምን ሆኗል? ቤት እኮ ነው ነው። ሚስት ስታገባ ልታባረኝ አሰብክ? እማዬ ደግሞ ሁሉ ነገር ማግኘት ትወጃለሽ። እኔ አመጥሽ ድንገት ስለሆነብን የጠየኩሽ እኮ። ልቤን እዚያ ኑሬ እዛ መኖር አልቻልኩ። ስለዚህ እዛ ያለውን ነገር አስተካክዬ ይሄው ልጆቼ ጋር መጣሁ። አይ ጥሩ ነው። ይሄ ልዩም ካገኘኋት ሰዓት ጀምሮ ተጨንቃ ነው ያለችው። ቆይ ለምንድር የተፈጠረውን ነገር ማትነግሩኝ? እማዬ ደግሞ ምንም አልተፈጠረም አልኩሽ አይደል እንዴ ይልቅ የለትንችል አግዛት በዛሁን ደግሞ ትውጅ ምግብ ራሴ ነው ሚሰራለች። ስለመጣች ደስ ብሎኛል። እኔ ግን ምንም ደስ እያለኝ አይደለም። አደራህን ፈጣሪ ስቄ ሳልጨርስ የልጄን እንክፋት አታሳየኝ። ሳል ነገር ሸት አመሰግናለሁ። ቆይ ምን እንድነግራት ነበር የጠበቅኩት? እሪ ያለብኝ ችግር በራሴ ይልፈት እየሞከርኩኝ ነው። ማለቴ እንደሚሳካልኝ ተስፋ አለኝ። ቆይ ለምንድነው እንደሆነ እኔ እንዳግዝ ያልፈለግከው? አንቺ ቢያንስ ችግር ያለብኝ ማመን በቂ ይበቃ፣ አይደለም በእርግጥ እሱም አንድ ለውጥ ነው። ግን ቢያንስ እንደረዳ አድርገኝ። እኔ መንገዱን አውቀዋለሁ። አሁንም እኮዘው ዘው ፍርሃት ላይ ነው ያለሁት። የምትረዳኝ ከሆነ እሱንም አብረን ሆነን ማሸነፍ እንችላለን እያልኩ ነው። እውነት ግን ፍርሃትን ማሸነፍ ይቻላል? በደንብ ሲመስለኝ ማዘር፣ እዚህ የመጣችሁ ለመቆየት ነው። መጀመሪያ እንዳየችኝ በወድሽ ውስጥ እንሳለሁ ነው ያለችኝ። እና ምን አልሻት አልገባኝም። አሊያስኩምና ምን እላታለሁ? ወይኔ ጌዲ፣ ምን ጠጣው ስን የገባሁት የኔ ውድ። ጭንቀት እኮ በደንብ ይገባኛል፣ ግን ይህን ችግር አልፈው ልጅ ወልደው ቆንጆ ቤተሰብ ኖሯቸው የሚያልፉ ብዙ ጥንዶች አሉ። ግን አንዳንድ ደካሞች ይህንን ተራ ምክንያት አግኝተው ትዳራቸው እንደ ቀላል ሲፈርስ አይቻልም። ተራ ነገር ነው ያልሽው ጌዲ? በትዳር ላይ እኮ ከዚህ በላይ ትልቅ ፈተናዎች ሊገጥሙን ይችላሉ። ለማንኛውም ሷ ፊት ግን እንደተኳረፍን ባናስ ስል ደስ ይለኛል። መጀመሪያውንም እኮ አንተን እንጂ ላይ ነው የጠላኝ። እኔ መቼ አኮረፍኩ? እሺ በቃ አሁን አብረን ለማየት ቆንጆ ግብ ንስላለት ደስ ይለኛል። ምንድን ነው የሚሸተኝ? ነገር ነዋ። ሌላ ምን ሊሸትክ ይችላል? ኧረ የሆነ የተጣደ ነገር ነው የሚሸተኝ። ሶስ እንዴ ሶሲ ሽንኩቱ መቃጠል እኮ ሶሲ፣ ከኔ ይልቅ የሽንኩቱ መቃጠል አናደደክ አይደል? ኧረ ሶሲ፣ ደግሞ አሁን ምን አጠፋው? እን የአንቺ ወቀሳ ይህን ጥፋት አያልቅም አይደለ? መቼ? በትክክል አጭር መልስ ነው የምፈልገው። በትክክል ቤትህን ተከት ነው ያደርከው? ቤት ጥዬ ነው እንዲያደርጉት፣ ምንድነው የረሰው እያልኩኝ እኮ ውይ፣ ለካ ሶሲ አያስቅም። እኔ የምለው የሚወለደውን ልጅ ግን ልታሳድገው ነው ወይስ ሊያሳድግክ ነው? ዳሯን ተምንታድርግ የፈረደብኝ እኔ ነኝ እንጂ ገና ልጅነቴን ሳልጨርስ ይኸው ሁለት ልጅ ላሳድግ ነው። እሺ በቃ ትቆጪ ሱሲ፣ እንደ ነገርኩሽ አይደለ እንዴ አዋሳ አክስቴ ልጅ ጋ ሂጅ ነበር አልኩሽ እኮ እዛች ሄዋን ጋር ሄደ ነበር አይደል? ማናት ደግሞ ሄዋን? ተው እንጂ አንድ ሳምንት ሙሉ ከሷ ጋር አሸሸ ገዳሜ ስትል ከርመክ አሁን እንደማያቅሰው ስትሆን ትንሽ አታፍረም? ሀቢብቲን ነው ተንስ እንደው ድፍን አባብ ያስበላክ። እውነቴን እኮ ነው የምልሽ ሶሲ ስትናደጂ የምትናገሪያቸው ይሄ የስድብ ቃላቶች የትም ሱቅ አይሸጡም። እውነቴን ነው የምልሽ። እውነት እውነት አሁን ነው ነገሩ በሙሉ ፍንትው ብሎ የታየኝ። ሐዋሳ የእውነት የሄድክ ቢሆን ኑሮ የተወሰኑ ልብሶችን ይዘህ አትሄድም ነበር፣ ሻንጣን ምን አስጎተተክ? አይ ሱሲ፣ ስንት ልብስ ኖሮኝ ነው የምወስዱ ነው ወይስ እየተረፍሽኝ። ለማንኛውም ሔዋንን መንገድ ላይ አግኝቻት ያንተን ልጅ በሆዴ መያዘኝ ነግሬያታለሁ። ለምን ነገርሻት? እኮ ምን አልኩኝ እንድልሽ ነው። እንኳንም ነገርሻት ሦስዬ። ከዚህ በኋላ ጉጉ ጋጋ ምናምን ትለው ነገር ዛርፋ አርፋ ትቀምጣለች። እና እሷ ጋር አልሄድኩም እያልከኝን? አይ ሦስዬ ገና ለገና እሷ ጋር ሄዷል ብለሽ አስበሽ ነው አይደለም፣ ምሳዬን አሰረሽ የጠበቅሽ? ሆዶ፣ ምን ማለቴ ሆድዬ። መቼ ነው ግን ቤተሰቦች ጋር ሽማግሌ የምትልከው? ከምሳ በኋላ አይደርስም ሦስዬ ሽማግሌዎቹ? ኧረ መልሱ ሦስዬ። እንዲህ የአንቺ ጥያቄ ይሄድብኛል ሦስዬ። መጀመሪያ የሆዴ ጥያቄ ላስተናግድ

ገና ርፖርት እንደገባቸው ልጁ የታለለች? ልጁ ያልቹ አንተን ነው። የኔ ልጅ ነው እንጂ እንግዲህ፣ በነፋስ አይወለድ። እስካሁን ግን ምንም ለውጥ የለም። እንዴ አንተ ደግሞ ቢኖረ አንተ ለታደግ አስፈልገኝ። ወፍ የለም ስለ ቆይ። ግን እኔ የምልህ አውቆ ተኝቶ ጎን ለምን አትቀዘቅዘው? ቆይ፣ አንተ ማን አለ ብለህ ነው እዚህ ያምትቀልድ? እዚ ኮ እናንተ ብቻ ያለ ነው። እኔ ደግሞ አንተ ቀልድ ያስኮርፈኛ ልጅ ያስቀኝ። በልበል ያኮረፈህን እዛው ጠይቀው። ይባስ ብለህ እኔ ኑ አኩራፊት ትሬ ነው እንዴ የሆነ መፍትሄ እንደማብጀት አሁን ትቀልዳለህ። እንግዲህ ዝም ብሎ ያኮረፈውን ነገር ለመቀስቀስ ያለን አንድ አማራጭ ብቻ ነው። ብቻ አሁንም የባህል ሕክምና ምናምን አትለኝ። የአሁኑ ትንሽ ከበድ ይላል፣ ግን ደግሞ ሌላ ምንም አማራጭ አለን አይመስለኝ። ማለት ከባድ ነው ስትል ጠምቀብ ያልተወስ ነው እንዴ? ለካ እሱም ነበር፣ እንዴት አላስታወስኩትም። በእናትህ በረከት እማየ፣ ከዚህ ሀገር ሳትጣ በፊት የግድ ሚስቴ ማልገዝ አለባት። ሚስቴ ካላገዝሽን መቼ ምናት አይትሄድም መቼ ምንም ነገር እየተጠቀማችሁ አይደለም አይደል? የዘንድሮ ልጆች እንደሆነ አትታመኑ። ማለት አልገባኝም። ለነገሩ ይደርሳል፣ አዲስ ሙሽሮች አይደላችሁ። አንኳይ ምን ሆነ? የሚደርሰውማ! እውነት ስለምን እንዳወራውኝ ሳታቀርተነው ነው እንዲህ የምታደርቀኝ? ያው የፈረደበት የልጅ ጉዳይ ነው የሚሆነው። ሌላ የፈረደበት ነው ያልከው። ሁሉም ነገር የሚሆነ ፈጣሪ ፍቃድ ነው። ምነው፣ ይህን ነገር ደጋገምከው? እኔ ማላውቀው የሆነ የተፈጠረ ችግር አለ እንዴ? አረ በፍጹም ምንም ነገር የለም። ደሞስ ምን ይኖር ይችላል? ግን ደግሞ አንቺን በጣም ቸኮልሽማ። አይ ልጄ፣ አትፍረድብኝ። እኔ በዚህ ምድር ላይ ያንተን ደስታ እንደማየት የሚያስደስተኝ ነገር ምንም የለም። ማዘርም እኮ ትንሽ ቸኮለች። ይሄ ነገር ባይፈጠርም እኮ ልጅ ለመውለድ ትንሽ ጊዜ ይወስዳል አይደል? እንዴ እናቶች ይህን መች ይረዳሉ? ዝም ብለን ምትን አቅፍ ምናሳቀፋቸው ይመስላቸው እኮ። ትልቁ እዳ ያለው የወንዱም አቀፍ ላይ እንደሆነ አልተረዱም መሰለኝ። እሺ መፍትሄ አልኩ ምንድን ነው? በፈጠረ ግን እንዳትቀልድ። ቪያግራ ምናምን ስለሚባለው መድኃኒት ሰምተህ ታውቃለህ? ቪያግራ ስሙ ግን አዲስ አኖረብኝም። ግን ወቅ ይሄ ነገር የሚያግዝ ለጥቂት ጊዜ ብቻ ነው። ምንድን ያልክኝ? እስኪ አስታውሰኝ። ስሜት የሚያነቃቃ መድኃኒት ነው። በመጠኑ ካልተወሰደ ግን ጉዳት አለው። ያው ይህን ነገር እንደነገርኩ ጊዜያዊ ነው እንጂ ዘለቄታዊ መፍትሄ የለውም። እኔ የምፈልገው እኮ እሱን ነው። ጊዜ መፍትሄ ቢሆንም ይሄ እንደምንም ብያደርግና ሚስት አርግዝ እንጂ ሌላ ወዳገብስ ነው። ተረጋጋ እንጂ ገና መድኃኒቱን ሳትወስድ እኮ ስሜት እየሆንክ ነው። ምን ላድርግ ነው ጓደኛዬ፣ በጣም ጨንቆኝ እኮ ነው። እና ግን የመድኃኒቱ ተሰነ ማገኘው እሱ በማንኛውም ፋርማሲ አይጠፋም። እና አወሳሰዱን እዛ ይነግሩኛል። አጠቃቀሙን አጠይቃቸው እንጂ አወሳሰዱን ይነግሯል። ችግር የለውም። በቃ አሁን ይድር መድኃኒቱን ልግዛሽ። ቆይ እንጂ ምንድነው ሱሪ ባንገቴ መሆን ነው። ሚስትን አፍቃለች ይሄ። ለሚስት ብቻ ናት ብለህ ነው? እውነቴን ነው። አሁን አሁንስ ለእሷ የሚሆን ቃል እያጣሁ ነው። እንዴት ግን ሰው በዚህ ልክ ትዕግስት ሊላበስ ይችላል? ያው እንዳልኩ ይሄ ዘለቄታዊ መፍትሄ አይደለም። እስኪ አንተ ምድሉ ለእሷ አስጣትና የሥነ ልቦና ባለሙያ ያርልጅ ታክም የሆነ መፍትሄ አታጣም። እሷ በነገራችን ላይ ካልተቆጣት እስካሁን የድንበትን ቦታዎች በጠቅላላ የጠቆመችኝ እሷ ነበረች። ምን እንዴ እንደማትቆጣት ኮ ቃል አስገብቻለሁ እና አይነ ስውረው ጌሻ ጋር በሰት የላከች እሷ ጋር ነበረች ማለት ነው እሱን እንኳን የተሳሳትኩት እኔ ነበርኩ ከሴትዮዋ ጋር ከወጣን በኋላ ግን መኪና ውስጥ በኮቪድ ወራት የነበረው ሄለንን ነበር ሄለን ግን በጣም ትገርመህ ሴት ናት በጣም ከአንተ በላይ እሷ በጣም ተጨንቃለች የሚገርም ነገር በየሰዓቱ እየደወለች ነበር የሆነውን ነገር ስጠቀን የነበረው እሺ በቃ ወደ ፋርማሲ ሄድ ኧረ ቆይ ረጋ በል ትንሽ ጨለ የሚበል እንጂ በየሰዓት ሄደን ፋርማሲ ቪያግራ ብለን ንጠይቅ ነው

ቢስኬን ረባሽ። አረ ደሞ ረባሽ ሆንኩኝ እንዴ? ዊ አይገርምም። እኔ እኮ ምንድነው ቅር ቅር ቅር የሚለኝ እላለሁ። በይ አሁን በደንብ ቢና ቤቱን ሯንድ አስመስዩ። እሺ አሁን ያልሽ ነገር ምንድነው? ተይው። ነገሩ ወዲህ ነው። ወዴት? ታውቂያለሽ? እኔ እንዳንቺ አይነት ጣፋጭ ልጅ ደሞ ወለድ የምፈልገው ረባሽም ጭምር። አይ ለመረበሹ አባቱ አይበቃም ብለሽ ነው አይገርም እድሜ ክረጅም ነው። ልክ ስናነሳክ መጣክ። ደሞ እንዴት ችላችሁ አነሳችሁኝ? በላሉክ አይዞኪ ልጅ አባት እንደው ስራ መፈለጉን ስራ አርገው አረፍክ አይደል? እማዬ ጋር ይዤ ነበር። ትልቅ ሰው እማዬ ላይ እንዴ? ይጣይ ልጆች ሁሌም ለእናቶቻቸው ህጻን ናቸው። እሺ፣ ለሚስታቸው ግን ማደግ አለባቸው። አረ እባክሽቶ ሲተይ፣ እናቴ ስትጨቃጭቀኝ የበዛቸው ይበቃ። እንዳረገስክ ነገርካቸው? እሱን እንኳን አልነገርኳት። እንዴት ትነግራቸዋለህ ታፍርብኝ የለ አንቺ እንዳረገሽ ግን ነገር ያት ነበር ሚጣይ እንኳን ገብቷታል እና ምን አሉክ እርግማን ስታበላኝ ቆይታ እዚህ ቤት ድርሽ እንዳትል ብላ በጣሳ ፈንክታ አባረረች ሱሲ ገና ሳታይሽ እኮ ነው የጠላችሽ አረ እሱ ሳይተውኛል መቼ ያን ያን ተጠፍተህብኝ አንተን ፍለጋ ቤታችሁ የመጣው ጊዜ ነው ግን ይሄ ነገር እንደዚህ እንዴት ቀላል ታደርገዋለች የኔ እናት ግን ነገሩን እንዲህ በቀላሉ አታዩ ሶሲ ሽማግሌ ለካ ገባሽ አሉ አልኩሽ አይደል እንዴ መቼ ጽንሱ ከገፋ በኋላ፣ ከብዙ ሰርግ ጀርባ የሶስት ወር ጽንስ አለ ሲባል አልሰማሽም እንዴ? አንተ በዚህ ከረፈፍነትህ ልጄን ወልጄ እያጠባው ነው የምዳረው። ጌዲዮን ዛሬ ቢሮ ሄጄ አናግረዋለሁ። መቼም ለእኔ የሚሆን ስራ አያጣልኝም አይደለ? በደህና ጊዜ ወዳጅ ማበጀት ይጠቅማል ቢባሉ እኮ ለዚህ። እሺ ቆይ ስራውን ባያገኝልህስ? ያው እስከዚያው እስከዚያው ምን ብቻ እዚህ ቤት ውስጥ በጥገኝነት እንኑር ልትለኝ ባሉ ነው? አንቺ ካልሽ እኔ ምን አስደገመኝ? እኔስ እሺ አንዴ እዚህ ቤት ቤተሰቡኝ ያለው አንተ ትላንትና መጥተህ እዚህ ቤት በጥገኝነት ልኑር አኑሮ ስትል ትንሽ አታፍራ። ረሳሽው እንዴ? ቤታችሁ እኮ ተከራይቸዋሉ። የትኛውን ቤት? ያቺ የክብሪት ቀፎ የምታክለውን ቤት ነው። እኔ ምለው ግን አልጋውን እንዴት ቻለልክ? አንተንስ እንዴት አስገባክ? መቼም ቤቱ ፈርሶ አንተ ከገባክ በኋላ ድጋሚ ተሰርቶ መሆን አለበት። ረሱ ሲለሞራል የተጠነቀቅሽ እንዴ? ወረድሽብኝ እኮ። ቆይ ለምን አታወጣኝም? ምን እኔ ከዚህ ቤት ነው ያልኩክ ዴ እስኪ እንደ ወንዶቹ ተፍ ተፍ በልና ደና ቤት ተከራይተክ እቃ ሟልተክ እኔንም ከዚህ ቤት በወግ በማረግ አውጥተክ እዛ ቤትክ አስገባኝ። እሱ ማድረግ ያልፈለግኩ ይመስልሻል? እንዲ ሶሲ ከአቅሜ በላይ ስለሆነብኝ። እማዬ እየደውላልኝ ነበር። አንቺ ካል መጣሽ እኔ መጥቻ ይሻለው እያለችኝ ነው። መቼም ቀልቦ አይዋሻትም ደግሞ። እኔም ሳናግራት እየተርበተበትኩ ስለነበር የሆነ ነገር እንደተፈጠረ ገምታለች። እሱ ደሞ ማን ነገራቸው ዳሮ። አንተ ስለ ቀለብ እንጂ ስለ ቀልብ ታውቃለክ ዴሱ ሲ ደግሞ አበዛሹ ምንድን ነው? ሲሄድ ካልመጣ ብሎ ግብግብ ስመጣ ደግሞ ምንም ያካክል ስድብ ምንድን ነው? እና አሁን እቺን ተናገርሽን ብለክ ክልቴ ነው። ድሮ ሴት ምንድን ማለት ላውቅሻለሁ። እንደዚህ የምትጫወችብኝ ልትጣሉ ነው እንዴ? እኔ ጻባሉ ደም አንጣላም። ይጣየሽ። አሁን ቆንጆ ልጅ እንወልድ ልልሽ እኔ እኔም ልልሽ እንዴት ነው፣ ወንድ ልጅ ይሻላል? ሴት ልጅ እንወልድ ልልሽ ደግሞ እኮ ጾታ ሲያማረጥ ሰርቶ ያስቀመጠው ቤት ያለ ይመስላል። ታይ እንዴ ወንድ ልጅ ይሻላል አይደለ? ለመጫወት እስቲ ተው፣ አትብላበት እስቲ አንቺ ንገሪኝ፣ እኔ ልጅ የተፈጠረ ችግር አለ እንዴ? አረ ምንም የለም። ለምን ጠይቅሽ? የጌዲ ፊት ላይ የማየው ነገር ምንም ደስ አይልም። ለነገሩ አንቺን በሳቅሽ እየሸፈንሽው ነው እንጂ የሆነ ነገርም አለ። አረ ምንም የለም። መስሎሽ ነው። መቼም ቢኖር ከኔ ከናትሽ አትደብቅኝም አይደል? ሲጀምር ምን ሊኖር ይችላል? በእርግጥ የገዘፈ ነገርም ባይሆን ትዳር ላይ ነጥብ ያህልም ችግር አይጠፋም? ታዲያች ነጥብ ሳታድግ የምናሳድጋትም የምናጠፋትም እኛው ራሳችን ነን። ልክ ነሽ። መቼም አንቺ የስነ ልቦና ሐኪም ስለሆንሽ ላንቺ አልነግርሽ። ግን ትዳር ውስጥ ትልቁ ነገር ሀሳብን ሳይደብቁ ፊት ለፊት መናገር ነው። እዚህ ግን ብዙ ለመቆየት አስበሻል እንዴ? ሁለታችሁም የኔ እዚህ መቆየት አሳስቧቸዋል። እናት እንደመሆኔ የበጣን መፍትሄ አላጣም። የተፈጠረውን ነገር ብትነግሩኝ ጥሩ ነው። ምንም የተፈጠረ ነገር የለም። ለጊዜው መስሎሽ ነው እንጂ

እንኳ አይደለም። እኔን ካላመንከኝ ለምን ሄደህ ፋርማሲስቷን አጠይቃትም? ያም አል እንዴ በለዚ ቀላቁም እባክህ፣ ቋ አንተ ሴት ፋርማሲስት ፈርተ ሴት ሐኪም ፈርተ ሴት የባህል ሴት በጠቅላላ ፈርተ ትችለዋለ። ሰው እያሰጠለኝ ሌላ ነገር አያከሙኝ አልኩ። ለማንኛውም አሁን ልሂድ፣ በቃ ሚስቴር ሰርታ የጠበቀች። ለማንኛውም ኦቨርዶስ ተጠቅመ እንዳትሞት ደውልልኝ እሺ። አሳካሁ አይደል በጣም ወዴት ነው እዚህ መጣ ቤት ድርሽ ይመጣ እንዳትቆይ ታዲያ ኧረ አልቆይም አሁን ነው መጣ